የተከሰተው በአዲስ አበባ ሳይሆን በአዲስ አበባ ሰሜን ምስራቅ አቅጣጫ በደብረ ብርሃን ምስራቃዊ ዳርቻ ማለት ነው፣ ወደ ስንት ሸለቆ ዳርቻ አካባቢ እና ስለተሰማ ነው አዲስ አበባ እንጂ አዲስ አበባ አይደለም። የሆነው ግን ብዙ ሰው ሰምቶታል፣ ወይም ደግሞ የመሬት መንቀጥቀጡን ስሜት ተሰምቶታል ማለት ነው ብዙ ሰው። ስለዚህ ከአዲስ አበባ በምን ያህል ኪሎ ሜትር ነው የዚህ የመሬት መንቀጥቀጥ ንዝረቱ የተከሰተው ማለት ይቻላል። እንግዲህ ከአዲስ አበባ አሁን እኛ ካለንበት ከአራት ኪሎ ከአዲስ አበባ ዩኒቨርሲቲ በወፍ በረር ወደ መቶ ኪሎ ሜትር ርቀት ላይ ነው የሚያሳየን የመዘገበው መሳሪያው ማለት ነው። መንስኤው ምን ምንድን ነው ማለት ይቻላል ዶክተር? መንስኤው እንግዲህ ያው የምስራቅ አፍሪካ ስምጥ ሸለቆ የእኛንም አገር አቋርጦ ስለሚሄድ ይሄ ብዙ ጊዜ ይጠበቃል እዚህ አካባቢ የመሬት መንቀጥቀጥ በዚህ አይነት መጠን እንደሚፈጠር ከዚህ በፊት ብዙ በተደጋጋሚ የተመዘገበ ነው ምንም አዲስ ነገር አይደለም በይበልጥስ ምን ጥንቃቄ መወሰድ አለበት ይላሉ ዶክተር አተላይ ያው ግንባታ ሲገነባ ስታንዳርዱን የጠበቀ ግንባታ ማድረግ በጣም መጠኑ የበዛ ከመሬት በላይ ግንባታ ሲደረግ ደግሞ የት ቦታ ላይ እንደሆነ አሁን በብዛት ጀሞ ነው የተሰማው ለምሳሌ ጀሞ የተሰማበት ምክንያት የአፈሩ ተፈጥሮ ከሌላው የአዲስ አበባ ክፍል ሲታይ በአፈር የሚገዛው ስለሆነ ነው። የአፈሩ ትክነት ኮንሲደረብል ነው። ያ እሱ ነው እና እነዚህም ሙያዎች እያጠናቀሩ በጥንቃቄ እንደው ወደ ላይ ለመገንባት ብዙ እንደ ባንጓጓ ይመረጣል ነው።